ለቤቱ፣ ለእህቴ፣ ለራሷ፣ ለእህቴ፣ ለቤቷ በኢየሱስም ይሆን ይሆን ይሆን፣ በጌታ በመድኃኒቴ በኢየሱስ ስም ይሆን ይሆን። አባ ጥለን መተን አለን። አይኖቻችንን ወደ ተራሮች ማንሳት አቁመናል። ወደ ቀኛና ወደ ግራና ማንገላመጥም። የረዴታችን አምላክ አንተ ብቻ ነህ። የነገ ተስፋችን አንተ ብቻ ነህ። የክብር ትምክታችን አንተ ብቻ ነህ። የስማችን አጥር አንተ ብቻ ነህ። የአገልግሎታችን ምሰሶ አንተ ብቻ ነህ። ለወንድሜ ለእህቴ የኑሯቸው፣ የቤታቸው፣ የአገልግሎታቸው፣ የስራቸው፣ የጤናቸው፣ የአቅማቸው፣ የገንዘባቸው አጥር ቅጥር አንተ ብቻ ነህ። ያለ አንተ የሚያከማች ይበትናል በኢየሱስ ክርስቶስ ካንተ ጋር ስላሉ አይናቸውን ከተራሮች ላይ ስላነሱ እግዚአብሔር ሆይ እንደ ምስኪን በፊትህ ስለቆሙ ጽድቅን እንደ ተራበ ጥማተኛ በፊትህ እንደቆሙ አንተ ብቻ ምንጫቸው፣ አንተ ብቻ ሪሶርሳቸው እንደሆን ካውቀው በፊትህ ቆመዋል። በፊት አሉ። በኢየሱስም ምህረትህ ትቅደመን፣ ቸርነትህ ትከተለን፣ እጅ ታግዘን፣ መላእክህ ይምራን፣ መንፈስህ ያመልክተን፣ ቃልህ ያበርታን። በኢየሱስም እንደዚያ ነው። በኢየሱስም እንደዚያ ይሆናል። በኢየሱስም እንደዛ ነው። ያስገርማችሁ አፋችሁን እስክትይዙ ያስገርማችሁ፣ እንደ ኢዮብ ዳግመኛ ለሰው መናገር እስኪከብዳችሁ ድረስ በተአምር ያስገርማችሁ፣ በድንቅ ያስደንቃችሁ በኢየሱስ ስም። ዝም እስክንል ድረስ እንዲህ ነው ብለን ጀምረን በእንደዚህ ብለን ለመቋጨት ለማስረዳት እስኪከብደን እርዳታ ይሁንለን። እገዛ ይሆን እርዳታ ይሆን ተአምር ይሆን ማገዙ ይሆን መርዳቱ ይሆን እስኪታ ይሆን በኢየሱስ ስም የእናንተ በሆኑት ላይ ይሆን በኢየሱስ ስም በእናንተ ላይ ይሆን ኢየሱስም ስም በቤታችሁ ይሆን። ታማኝ ነው፣ አያሳፍራችሁም። ታማኝ ነው። የታመነ ነው። የታመነ ነው አያሳፍራችሁም አታፍሪም፣ አትዋረጅም፣ አታፍርም፣ አትዋረድም። በኢየሱስም ይሆን ይቸኮል፣ ይቸኩል። የሕይወታችሁ መስመር ይቸኩል፣ የኑሯችሁ አቅጣጫ በኢየሱስም ይቸኩል የዕቅዳችሁ አቅጣጫ በኢየሱስ ስም ይቸኮል። የነጋችሁ ነገር በኢየሱስ ስም ይቸኮል። በኢየሱስ ስም፣ በኢየሱስ ስም እቅድሽ ይቸኮል። ፕሮግራም ይቸኮል። ሀሳባችሁ ይሙላ በምክራችሁ በፈቃዳችሁ በሀሳባችሁ ላይ የእግዚአብሔር ጣት የእግዚአብሔር ሥራ ይብዛ ለመናገር እስኪ ከብዳችሁ ይርዳችሁ ከማይመስል ነገር የሚመስል ነገር ይሆን የማይመስለው ይሆን በኢየሱስ ሊሆን የማይችለው ይሆን በኢየሱስ አሜን

በጸጋ ይሆንልህ። እማይጠበቅ መልካሙን ስማ። እማትገምቱትን መልካም ስሙ፣ የማይመስለውን ስሙ በኢየሱስ። ሊሆን የማይችለው ሆኖ ስሙ በኢየሱስ። የማይመስለው ነገር እንደነበረ ሆኖ ስሙ በኢየሱስ። በጌታዬ በመድኃኒቴ በኢየሱስ ስም ጸሎትን በሚሰማ ሳንለምነው የምንለምነውን በሚያውቅ አብ ፊት ነው ምን ጸልዮ ምን እንደሚያስፈልገን ሳናወራ በሚያውቅ አባት ፊት ነን ያለን ሆነ በኢየሱስ ስም ተደረገ በኢየሱስ ስም ተደረገ በኢየሱስ ስም ሆነ በኢየሱስ ስም ተደረገ በኢየሱስ ሆነ በኢየሱስ ተደረገ በኢየሱስ አፋችሁን እስክትይዙ፣ እስክትገረሙ ለማውራት እስኪከብዳችሁ ይርዳችሁ። ለእናንተ እየታወቃችሁ የታወቃችሁን ሁሉ ያን እርዳታ ለሰው ለማስረዳት እስኪ ከብዳችሁ ይረዳችኋል። እስኪ ከብዳችሁ ያግዛችኋል። እስኪ እስኪ ከብዳችሁ ድረስ አምላኬ እንደ ባለጠግነቱ መጠን በክርስቶስ ኢየሱስ ይሞላባችኋል። ዝም እስኪል ጠላት፣ ዝም እስኪል ክፉ ዓይን፣ ዝም እስክትሉ ራሳችሁ በኢየሱስ ስም ይሁን። ተመልካቹም ዝም ስቂል ሰሚውም ዝም ስኪል ራሳችሁ ዝም ስክትሉ አባቴ እንደ ባለጠግነቱ መጠን መጣን እንደ እናንተ ሁኔታ አይደለም፣ እንደ እምነታችሁ ማነስና መተለቅ አይደለም፣ እንደ ባለጠግነቱ መጠን አድርጎ ያስገርማቸው አድርጎ ይርዳቸው አድርጎ አፋችሁን ዝም ያሰኘው እጃችሁን ባፋችሁ ያስጭናቸው። በኢየሱስ ስም ይሆን ይሆን በኢየሱስ ስም ይሆን የላይኛውን አለም እዚህ መቀመስ እስኪ በዛላችሁ በላይ በሰማይ ባደረገላችሁ ሳይሆን በእርሱ እንደምትገረሙና እንደምትደመሙ በዚህ ምድር በሚቀረው ቀን፣ ሳምንት፣ ወር፣ ዓመታችሁ በራሱ መደመም እንዲበዛላችሁ በራሱ መገረም እንዲበዛ በኢየሱስ ስም እጸልያለሁ። ባደራረጉ በማንነቱ በልጁ በመስቀሉ በመስዋዕቱ በእረፍቶ በሰንበቶ መዳመም መገረም መዘመር በኢየሱስም በጓዳቸ በኢየሱስም በሳሎናቸ ዝማሬ ይሆን ማረፍ ይሆን። መደመም ይሆን መገረም ይሆን መደነቅ ይሆን በኢየሱስ ስም ይሆን። ሊመጣ ያለውን ዓለም በደንብ ቅመሱ። ሊመጣ ያለውን ደሳ በደንብ ቅመሶ። በዚህ ክፉ ምድር እያላችሁ የላኛውን ቅመሶ። በዚህ አመፀኛ ዓለም እያላችሁ የላኛውን ጽድቅ ቅመሶ። በዚህ ክፉ ዓለም ሳላችሁ የላይኛውን ሰላም ቅመሶ። በዚህ ለቅሶ በመዛበት ምድር ላይ የላይኛው ዜማ ይሰማቸው፣ የመላእክት መዝሙር ይሁንላቸው። በኢየሱስም ይሆን በኢየሱስም ይሆን በኢየሱስም ይሆን። መሬት እያለ ከገብርኤል ጋር መዘመር ይሆንል። መሬት እያለ ከሚካኤል ጋር መዘመር ይሆንል። መሬት እያለ ከእልፍ አላፋት ጋር ዝማሬ ይሆንል። እዚህ እያለ እዛ ዘምር። እዚህ እያለ እዛ ግባ። በኢየሱስም ይሆን። ዘምሪ በኢየሱስ ስም ዘምሪ በኢየሱስ ስም ዘምሪ በኢየሱስ ስም መዝሙር መዝሙር መዝሙር ዝማሬ ዝማሬ ዝማሬ ምስጋና ምስጋና ምስጋና ሃ የኔ ጌታ እንኳን ባደረገልህ እንኳን በሰራልህ እንዲህ ነው ያለው በዚህ ምድር ላይ ስማችሁን ሲያጠፉ በስማችሁ ላይ ክፉ ሲናገሩ መከራ ሲያሳዩአችሁ በዚያን ቀን ደስ ይበላችሁ ዝለሉም አለ ደስ ይበላችሁ ዝለሉም አለ። እንኳን ባደረገልን በመከራችን መዝለል ይሆንልን። እንኳን ባደረገልን በጉርለታችን መዝለል ይሆንለን። እንኳን በሰራው ቀርቶ ባልተሰራው ዝማሬ ይሆንላቸው፣ መዝለል ይሆንላቸው። በኢየሱስ ዝማሬ በግራ ዝማሬ በቀኝ ዝማሬ ከኋላ ዝማሬ ከፊታችሁ በጓዳችሁ ይግባ፣ በሳሎናችሁ ይግባ፣ በሁሉ ስፍራ ይግባ። የመዝሙር መንፈስ፣ የዝማሬ መንፈስ፣ የአምልኮ ኃይል በኢየሱስ ስም ይሁን። ደስታ፣ የደስታ መንፈስ በለቀሰው ዓለም ላይ ደስታ በፍርሃት ዓለም ላይ ደስታ፣ በፍርሃት ዓለም ላይ ሰላም በኢየሱስ ስም። ከሚያስችለው ጌታ እረፍት ከሆነው ጌታ ሰንበት ከሆነው ጌታ ማረፊያ ከሆነው ኢየሱስ አካል ከሆነው ሰንበት በኢየሱስ ስም ይሆን ይሆን ይሆን። እረፊ በኢየሱስ ስም፣ እረፍ በኢየሱስ ስም፣ ዘምር በኢየሱስ ስም፣ ዘምሪ በኢየሱስ የምድሪቱ ፍሬ እክፉ ነው። የምድሪቱ ፍሬ እክፉ ነው፣ የሚበላውንም ያጨነግፈዋል።

በሐዘን መካከል ብርሃን የሚያሳይ ጌታ ሰላም የሚያሳይ ጌታ በሰንሰለት ታስረህ በእኩለ ሌሊት መዝሙር የሚሰጥ ጌታ የሚያስጮህ ጌታ ቅዱስ ቅዱስ ቅዱስ የሚያስበል ሰንሰለት የሚያስረሳ የሞት ቀጠሮ የሚያስረሳ የሞት መንፈስ የሚያስረሳ የሮም ወታደር የሚያስረሳ የቄሳርን ሕግ የሚያስረሳ የእግዚአብሔር መዝሙር የሰማይ መዝሙር የእኩለ ሌሊት መዝሙር የጨለማህ በዚያ ፍርሃቱስ በዚያ ውድቀቱስ በዚያ እስራቱስ በሮም ፍርድ በቄሳር ሰንሰለት ታስረህ መዝሙር ይሆንልህ የሲላስ አምላክ ጳውሎስ አምላክ መዝሙር ይስጥ፣ ዝማሬ ይስጥ፣ አምልኮ ይስጥ። ዘምር በኢየሱስ ዘምር በኢየሱስ ዘምሪ በኢየሱስ። በፍርሃት ሆነች ዘምሪ በፍርሃት ሆነች ዘምሪ በስራት ሆነች ዘምሪ በፍርድ ቀጠሮ ውስጥ ሆነች መዘምር ይሆን። ዘምር ዘምር ዘምር ዘምር ዘምር በኢየሱስ መዝሙር መዝሙር መዝሙር መዝሙር ምስጋና ምስጋና በቤት ምስጋና በሳሎን ምስጋና በመኝታ ቤት ምስጋና ባንተ ጓዳ ምስጋና በቤት ምስጋና በልጆች ላይ ምስጋና በልጆችሽ ላይ ምስጋና በልጆች ላይ ምስጋና በልጆችሽ ላይ በወንድ ልጆች ላይ በሴት ልጆች ላይ መዝሙር መዝሙር ይሆን፣ ዝማሬ ዝማሬ ይሆን፣ መገረም መገረም ይሆን። መልአኩ አብሮ ይዘምር፣ ሰማይ አብሮ ይዘምር፣ ሰማይ አብሮ ይዘምር፣ ሰማይ አብሮ ይዘምር። ከሰማይ ጋር ዘምሪ ከሰማይ ጋር ዘምሪ ወሬው ክፉ ነው። ዙሪያው ክፉ ነው። ሚሰማው ክፉ ነው። ምዕራቡ፣ ምስራቁ፣ ሰሜኑ፣ ደቡቡ፣ አውሮፓ፣ ኤሽያ፣ አሜሪካ፣ አውስትራሊያ፣ ራሽያ፣ የትም ስፍራ ኢትዮጵያ ምስራቅ ምራ፣ የሚሰማው ክፉ ነው፣ ወሬው ክፉ ነው። በሰማይ ሰላም ነው ያለው፣ ሰማይ ሰላም ነው። የሰማይ ዝማሬ በአንተ ዘንድ ይሆን። በሰማይ መዝሙር መዘመር ይሆንልህ። በብርሃን ዓለም መመላለስ ይሆንልህ። በትንሣኤ ህይወት መመላለስ ይሆንልህ። ከተነሳው ጋር ተባብረሃል። በትንሳኤ ዓለም ላይ ነው ያለ። አሁን ከገብርኤል ጋር፣ አሁን ከሚካኤል ጋር፣ አሁን ከሰማይ መላእክት ጋር፣ አሁን ከሊቃናቱ ጋር፣ አሁን ካለቆቹ ጋር፣ አሁን ከሰማይ ሰራዊት ጋር፣ አሁን ከዋነኞቹ ጋር፣ አሁን ከእልፍ አላፋቶቹ ጋር ዜማ ባንቺ ቤት ይሆን። ዜማ ባንተ ቤት ይሆን። ዜማ በልጆች ላይ ይሆን። ዜማ በልጆችሽ ላይ ይሆን። በኢየሱስ ስም ይሆን። በኢየሱስ ስም ይሆን። ከኢየሱስ የተነሳ ከረፍት የተነሳ ከሰንበት የተነሳ ከረፍት የተነሳ ከመሥዋዕቱ ከቅዱሱ ኢየሱስ ከቅዱሱ ሰውነት ከቅዱሱ ገላ እግዚአብሔር ከተቀበለው ከዚያ መሥዋዕት ረፍት ላንተ፣ ዝማሬ ላንተ፣ ረፍት ላንቺ፣ ዝማሬ ላንቺ። ከሱ ለቅሶ ሳቅ ላንተ ይሆን ከሱ እምባህ ዝማሬ ለአንተ ይውጣ። ከሱ ሰቆቃ ዜማ ለአንተ ይውጣ። ከሱ ግርፋት ውበት ይሆነልህ። ከርሱ መዋረድ መቆም ይሆነልህ። ከርሱ መውደቅ መነሳት ይሆነልህ። በኢየሱስ ስም ይሆን። ከሾኩ አክሊል የክብር አክሊል ለአንተ ይሆነልህ። ከዚያ መወጋት ለአንተ ረፍት ይሆን። ለአንተ ሰላም ይሆን። ለአንተ የሚያጠብ ውሃ ይሆን። ለአንተ የሚያጠብ ደም ይሆን። በኢየሱስ ስም ይሆን። በኢየሱስ ስም ይሆን። በእውነት ርስቶ የሕያው የእግዚአብሔር ልጅ ነበረ። በእውነት እርሶ የሕያው የእግዚአብሔር ልጅ ነበር። በእውነት እርሶ የሕያው የእግዚአብሔር ልጅ ነው። በእውነት እርሶ የሕያው የእግዚአብሔር ልጅ ነው። ከእርሱ የእንባ ከእርሱ የሐዘን እንባ ከእርሱ የለቅሰው እንባ ለአንቺ የሰላም እንባ የደስታምባ የሳቅምባ ይሆንልሽ። ከእርሱ ከርሱ መውደቅ ላንተ መነሳት ይሆንል። ከርሱ የቆሰለ ገላ ለአንቺ ፈውስ ይሆን። ላንተ ፈውስ ይሆን። ይሆን ይሆን። በኢየሱስ ይሆን። በኢየሱስ ኃይሉ እንደ ገል ሲደርቅ ምላሱ ከጉሮሮ ጋር የተጣጋ ጌታ የአንቺ ምላስ የተፈታ ይሆን። የአንተ ምላስ የተፈታ ይሆን። ኃይሉ እንደገለ የደረቀ ጌታ ለአንተ ኃይል ይሁንልህ፣ ምላስ ይፈታ፣ ምላስሽ ይፈታ። ሰንበትሽ፣ እረፍትሽ፣ ስላንቺ ምላሱ ከጉሮሮ ተጣጋ። አሁን ዘምሪ በኢየሱስ አሁን ዘምር በኢየሱስ አሁን ዘምሪ በኢየሱስ። ዝም እላለው ጌታ ዘምሪ እንደ ብዙ ውሃዎች ድምፅ የነበረው እሱ በፈራጆች ፊት ዝም ከማለቱ የተነሳ አሁን በሰው ሁሉ ፊት ዘምሪ፣ በፈራጆች ፊት ዘምሪ፣ በሰዎች ፊት ዘምሪ። የኢየሱስ አባት ቸር ብቻ ሆይ ተመስገን፣ ደግ ብቻ ሆይ ተመስገን፣ ሩሩ ብቻ ሆይ ተመስገን፣ ፍቅር ብቻ ሆይ ተመስገን፣ መውደድ ብቻ ሆይ ተመስገን። በዚያው በምትወደየው የነፍስ እረፍት የስራ ፍጻሜ እውነተኛ ሰንበትህ በሆነው አንተ አርፈህበት፣ እኛን ባሳርፈው አንተ ረክተህበት፣ እኛን ባረካው የደስታ ምንጭ፣ ብቸኛ ምንጭ የደስታ እውነተኛና ዘላቂም ብቸኛ ምንጭ በሆነው በኢየሱስ በርሱ ደስ ይበላችሁ ያልከን ደስታህን ያካፈልከን በተደሰትክበት ተደሰቱ ያልከን በርሱ በኢየሱስ በሰላምህ በደስታህ በረፍትህ በኢየሱስ በኩል ተመስገን። ስለ ሰጠህን ሰንበት ተመስገን። አብረንህ በዘመናችን ሁሉ ባረፍከው እናርፋለን፣ በረፍትህ እናርፋለን። በሰንበትህ አብረን እንገባለን ወደ አንተ ረፍት ገብተናል። ተመስገን፣ ሰንበትን የሰጠህን እግዚአብሔር ተመስገን። ሰንበትን አካል አልብሰ ላክ እግዚአብሔር ተመስገን። በቅዱሱ ልጅህ በኢየሱስ ስም አሜን።